ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ በማናቸው የዜና አምዳችን የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን እየዳሰስን አብረናችሁ ቆይታ እናደርጋለን። ሰብለጽጌ ነኝ። በአማራ ክልል በተፈጠረው የሰላም ችግር ምክንያት ለጉዳት የተዳረጉ ትምህርት ቤቶችን መልሶ በመገንባትና የግብአት አቅርቦትን በማሟላት የመማር ማስተማር ስራዎች እየተከናወኑ መሆኑን አሚኮ ያነጋገራቸው የተለያዩ ወረዳዎች የትምህርት ጽሕፈት ቤት ኃላፊዎች ተናገሩ። በክልሉ ባለፉት ሁለት ዓመታት ትምህርት በተቋረጠባቸው ትምህርት ቤቶች አዳዲስ የትምህርት አሰጣጥ ስርዓቶችን በመዘርጋት ተማሪዎች ያለፋቸውን የክፍል ደረጃ ለማካካስ እየተሰራ መሆኑን የገለጸው ደግሞ የአማራ ክልል ትምህርት ቢሮ ነው።

በአማራ ክልል የተፈጠረው ግጭት በትምህርት ዘርፉ ያሳደረው ችግር ተማሪዎች በቤታቸው እንዲውሉ ከማድረግ ባለፈ የትምህርት ተቋማት ውድመትም ተጽዕኖ እንዲጎላ አድርጎታል። በክልሉ ባለፉት ሁለት ዓመታት ከስራ ውጭ የነበሩ የትምህርት ተቋማት በዚህ ዓመት ስራቸውን እንዲጀምሩ መልሶ የመገንባትና የተማሪዎች ምዝገባን ጨምሮ ባለፉት ሶስት ወራት በርካታ ተግባራት መከናወናቸውን ከአሚኮ ጋር ቆይታ ያደረጉ የተለያዩ ወረዳ የትምህርት ጽፈት ቤት ኃላፊዎች ተናግረዋል። ሁሉም ሰው ከምዝገባ ጀምሮ ተቋማትን መልሶ ማቋቋም መልሶ በግብአት ማሟላት እንደሚያስፈልግ ከተግባባን በኋላ ወደ ታች ወርደናል በንቅናቄ ይሄ ንቅናቄ እስከ ቀበሌ ድረስ የወረደ ንቅናቄ ነው ህዝቡን በደንብ ማስገንዘብ ተቋማትን እንዲያያቸው ችግሩን በደንብ በጥልቀት እንዲረዳ ለማድረግ በርካታ ሙከራዎችን አርገናል አምና ተዘግተው ከነበሩት ሀያ ትምህርት ቤቶች ውስጥ ስምንቱ ትምህርት ቤቶች በጣም ከፍተኛ ጉዳት ያስተናገዱ ናቸው በዚህ አመት ከነሐሴ 18 ጀምሮ መምህራን ወደ ትምህርት ቤት እንዲገቡ ካደረግን በኋላ ትምህርት ቤቱን የማጽዳት ስራ ሰርተው ለነሐሴ 19 ተማሪ ምዝገባ ባለው ሀብት ባለው ቁሳቁስ የምዝገባ ስራቸውን ጀመሩ። የትምህርት ግብአቱን በማሟላትና የትምህርት ጥራትን ከማምጣት አንጻር የተሰሩ ስራዎች ከዚህ ከጥገና ከመጻሕፍት አቅርቦት ጋር ማመቻቸት አንጻር በህብረተሰብ ብዙ የተሰሩ ባይሆንም በግብረሰናይ ድርጅቶች ግን በርካታ የሆኑ ኮምባይን ደስኮች እስከ 150 ያክል ኮምባይን ደስኮች ግዢ ተፈጽመው በአሁን በመጓጓዝ ሂደት ላይ ነው ያሉት። ትምህርት ቤቶች የግብዓት አቅርቦት ችግር ያለባቸው መሆኑና ማህበረሰቡ የተማሪዎችን የመማሪያ ቁሳቁስ ለማሟላት መቸገሩን ያነሱት ኃላፊዎች የተለያዩ ማህበረሰባዊ ንቅናቄዎችን በመፍጠር ለተማሪዎች ደብተርና እስክሪብቶ መግዛትና የሚያስፈልገውን የመጽሐፍ አቅርቦትም መሟላቱን የገለጹት ተቋሞቻችን ጉዳት ደርሶባቸዋል። ኢቭን አሁን በወንበር እጥረት ምክንያት ድንጋይ ላይ ተቀምጠው የሚማሩ ተማሪዎች ጭምር አሉን። ግን ደግሞ ያንን ቻሌንጅ ተቋቁመን እስኪፈታ ድረስ አካባቢ ላይ ባለ ሀብት እየተጠቀምን የጎደሉ የትምህርት ቤት ቁሳቁሶችን ለማሟላት ህብረተሰቡ በራሱ ኢኒሽቲቭ እየሰራ ያለበት ሁኔታ ነው። ያለውን ተማሪዎች በተለይ በትምህርት ቁሳቁስ ችግር ምክንያት ከትምህርት ገበታ እንዳይርቁ አንድ ደርዘን ደብተር ለአንድ ተማሪ የሚል ንቅናቄ ፈጥረን፣ በዚህም በርከት ያሉ ደብተሮችን ከበጎ አድራጊ ግለሰቦችና ድርጅቶች ለመሰብሰብ ሞክረናል። ወደ 655 ደርዘን ደብተር አሰባስበን ወደ ሀምሳ ፓኮስ ኩርቱ አሰባስበን ለተማሪዎች አድሬስ ያደረግንበት። ከዞን ክዘና ማእከል የተመደበን መጽሐፍ ያለምንም ቢሮክራሲ ወደ ከተማችን ወስደን ስራ ላይ እንዲውል የሄድንበት ሂደት ነው ያለው። ትምህርት የጀመሩ ተቋማት ላይ የቁሳቁስ ችግር እንዳይኖር ወደ 14220 የሚሆን ደብተር አሰባስበናል። ወደ 98 ፓኬት እስክሪቢቶ ሰብስበናል። አንደኛ ደረጃ ትምህርት ቤቶች ላይ የቤተ ሙከራ ሳይንስ ኪቶች በሙሉ ወድመዋል። እነሱን መተካት ያስፈልጋል። አንድ ደርዘን ደብተር ለአንድ ተማሪ በሚል ንቅናቄ እስካሁን ድረስ ከረጂ ድርጅቶችም ከግለሰቦችም ወደ 70 ሺህ ደብተር አካባቢ ሰብስበን ተማሪዎቻችን ያለምንም የደብተር ችግር እየሰራን ያለ ነው። ባለፉት ሁለት ዓመታት አብዛኛዎቹ ትምህርት ቤቶች ተዘግተው መቆየታቸውን የገለጸው የክልሉ ትምህርት ቢሮ ተማሪዎች ለሁለት ዓመታት ከትምህርት ገበታ ውጭ መሆናቸው ጊዜያቸውን በከንቱ እንዳሳልፉም ገልጿል። ይህም በትውልድ ላይ ከፍተኛ የሆነ የእውቀትና የስነ ልቦና ክፍተት መፍጠር በመቻሉ የግብዓት አቅርቦትን ማሟላትና አዲስ የትምህርት አሰጣጥ ስርዓት በመዘርጋት ያለፋቸውን የክፍል ደረጃ ለማካካስ እየተሰራ መሆኑን በምክትል ርዕሰ መስተዳድር ማድረግ ማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ተናግረዋል። ብዙዎቹ ትምህርት ቤቶቻችን በጋውንም ሳይከፈቱ የከረሙ ናቸው። በጋ ሳይከፈቱ የከረሙ ክረምት ላይ ደግሞ አዘጋጅትን የከፈት ናቸው አሉ። በተወሰነ መልኩ ግንዛቤ መፍጠራችን ህዝቡ ትምህርትን አጀንዳ እንዲያደርግ ነበር አንዱ አላማችንና ጥሩ የሚባል ለውጥ እያመጣን ያለንበት ነው። ሌላው በዚህ ክረምት ከሰራናቸው ስራዎች ውስጥ ሁለት ዓመትና ከዚያ በላይ የተዘጉ ትምህርት ቤቶች ላይ አክስለር ሌርኒንግ ፕሮግራም የተፋጠነ ትምህርት መስጠት ግድ ነው። የልጆች እድሜ ከሚባክን ከአንድ እስከ ስድስት በሶስት አመት የምናስተምርበትን ሳብጀክት መርጠን አምስት የትምህርት አይነቶችን መርጠናል። አንደኛና ሁለተኛ ክፍልን በአንድ አመት ሶስትና አራትን በአንድ አመት አምስትና ስድስትን በአንድ አመት የምናስተምርበትን ሰነድ አዘጋጅተናል። ወጆል አዘጋጅተናል። በአማራ ክልል በሰላም ችግሩ ምክንያት ከትምህርት ገበታ ውጭ ሆነው የቆዩ ተማሪዎችንና መምህራንን በተያዘው ዓመት ወደ ትምህርት ገበታ እንዲመለሱ ለማድረግ ባለፉት ሶስት ወራት ስነ ልቦናዊ ስልጠናዎችና ድጋፎች መሰጠታቸውን የክልሉ ትምህርት ቢሮ መረጃ ያመለክታል። በተያዘው በጀት ዓመት የተሻለ የኢንቨስትመንት መነቃቃት እንዲፈጠር እየሰራው ነው አለ የመሀል ሜዳ ከተማ አስተዳደር። ምቹና ቀልጣፋ አገልግሎትን በመስጠት ባለሀብቶች በመረጡት ዘርፍ እንዲሰማሩ ዝግጅት መደረጉም ተገልጿል። ደጀኔ በቀለ ዝርዝር አለው። መሀል ሜዳ ከተማ አስተዳደር በፍጥነት በማደግ ላይ ትገኛለች። ያላት ተፈጥሮ አቀማመጥና ግብዓትም በኢንቨስትመንት ዘርፉ ተመራጭ እንድትሆን አድርጓታል። ከከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት ጽህፈት ቤት የተገኘው መረጃ እንደሚያሳየውም ወደ ስራ የገቡ ባለ ሀብቶች ትርፋማ ሆነው የአካባቢው ማህበረሰብም እየጠቀሙ ይገኛሉ። አሁን በግንባታ ሂደት ላይ ያሉትን ከማበረታታት ባሻገርም አዳዲስ ኢንቨስትመንቶችን ለመሳብ እየተሰራ ነው። ለዚህም ምቹ ሁኔታ መኖሩን የከተማ አስተዳደሩ ከንቲባ ጌታቸው ባይሳ ሳሰው ገልጸዋል። በጣም ምቹ ነው። በጣም ሰፊ ቦታ አለን በኢንቨስትመንት አማራጭ የሚሆን አሁን በዚህ በ2017 ላይ ከፍተኛ የሆነ የኢንቨስትመንት ፕሮጀክት ቀረጻ አለ። ጥያቄ አቅርቧል። እኛም ኢሚዲቴድ በቦርድ ሲመጣል እናጽድቃለን። እነዚህን እድሎች ተጠቅመን በቀጣይ ይህን ሰላማችን ካረጋገጥን ጥሩ ውጤት ይኖራል ብዬ አስባለሁ። ኢንፍራስትራክቸሩም እውነት ለመናገር የአስፋልት ስራው ለሌሎች አካባቢዎችን የሚጋብዝ የሚያበረታታና እየተዋበች እያደገች የመጣች ናት። በክረምቱም ላይ ከዚህ ግሪን ሌጋሲ ከማስቀጠል ጋር ተያይዞ አረንጓዴ ተከላችን ላይ የሚታይ ነገር ስለሆነ ምጅምር ነው ይህን ጅምር ነገር እናሳድገዋለን ብዬ አስባለሁ። የኢንዱስትሪና ኢንቨስትመንት ጽህፈት ቤቱም የመስሪያ ቦታ ከማዘጋጀት ጀምሮ ምቹ ሁኔታ ለመፍጠር ሁሌም ዝግጁ መሆኑን ገልጿል። ጌታ የተገኝ የጽህፈት ቤቱ ኃላፊ ናቸው። ባለሀብቶች ቢሰማሩባቸው ያሏቸውን ዘርፎችም አብራርተዋል። በወረቀት ማብረት ፋብሪካ ላይ ቢሰማራ ሰው በዙሪያችን ካሉ የደን ክምችት በጣም የተሻለ፣ በቆዳና ጨርቃ ጨርቃጨርቅ አልባሳት ላይ ትኩረት ሰጥቶ የሚሰራ፣ እንጨትና ብረታብረት ዘርፍ ላይም በዚሁ ልክ የሚሰሩ፣ በሆቴል ዘርፍ ይሰማራ ከአራቱን መንዝ አገናኝ የምትባል መሀል ከተማ ላይ ያለች መሀል ሜዳ በመሆኗ በነዳጅ ማዲያ ይሰማራ። ምቹ ሁኔታ አለ ብለን የያዝናቸው ሁኔታዎች በአንጻራዊ የተሟላ መሰረተ ልማት አለ፣ ሰፊ የሰብል እርሻ አለ። በዱቄት ማህበረት ሰው ቢመጣ በዚህ በትምህርት ዘርፍም ከተማ ተዳችን ከበቂ ምርት ጋር ከበቂ የሚሰራ ሰው ሀይል ጋር አስተባባይ የኢንዱስትሪ ሰላም ፈጣን አገልግሎት መስጠት ግዶ የሚቀበል መሆኑን ነው በደንብ ያለ በግብርና ዘርፉም ቢሆን የምግብ ማቀነባበሪያ ፋብሪካዎችን ማስፋፋት አዋጭ ዘርፍ እንደሆነ ነው የገለጹት። በስጋና በወተት ምርቶች ላይም

ሰላም የኢንቨስትመንት መሰረታዊ ነገር መሆኑን ያነሱት ደግሞ አቶ ጌታቸው ባይሳሰው ናቸው። አሁን ላይ በከተማ አስተዳደሩ አስተማማኝ ሰላም ተፈጥሯል ያሉት ከንቲባው ይህም ለዘርፉ ዋስትና የሚሰጥ ነው ባይ ናቸው። አንደኛ ቢሮክራሲ ጋር ብዙ የለም። በስነስርዓት የሚፈልገውን የቢዝነስ ፕሮጀክቱ ይዞ ይመጣል። በኢንቨስትመንት ተቋም ላይ በማኔጅመንት ይጸድቃል። ምንም ይሁን ምንም ብያለ እኛ በቦርድ ቁጭ ብለን እንወስናለን። የሚፈልገውን ቦታ እንሰጣለን ከሶስተኛ ወገን ነፃ የሚያደርግበት አሰራር አለ። እንዲሁም ሰጠው በንክትል ቢዝነስ ብላሁ ማለት ነው ኮኮቦት ሌል ስራ የሚልህ አለ ሌሎች ሌሎች ትልልቅ ትንንሽ ኢንዱስትሪዎች ማለት ልቅጠም የሚልህም አለ። በቀጣይ በተለይ ቢመጡልን 2017ን አስተናግደናል። ሪሊ ብዙ ፕሮጀክት ሰጥተናል። 18 ደግሞ በተለይ ደግሞ አሁን ከዚህ ከ25 ዓመት እድገትና አሻጋሪ እቅድ ጋር ተያይዞ እውነት ለመናገር እንደ ክልል የሚያማለል እኛን አሻግሮ ወደ ሌሎች ሀገሮች ከክልል አለማወዳደለ ወደ ሌሎች ሀገሮች ሊያሸጋግረን የሚችል አዳጊ ቅድ ይህን ቅድ ሊያስፈጽም የሚችል አመራር ግን በቁርጠኝነት ተዘጋጅቷል ብዬ አስባለሁ። የኢንቨስትመንት እንቅስቃሴው ይበልጥ እንዲነቃቃ የተገኘውን ሰላም ማጽናት፣ ሁሉም የማህበረሰብ ክፍል ሊረባረብበት የሚገባ መሆኑንም ኃላፊዎቹ ገልጸዋል። ከተማዋን ውብና ጽዱ በማድረግ ጤናማና ምቹ የመኖሪያ አካባቢን ለመፍጠር እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ገለጸ። በከተማዋ 163 አባላት ያላቸው አምስት ማህበራትን በማደራጀት ደረቅ ቆሻሻን የማስወገድ ስራ ተጠናክሮ መቀጠሉን ጽህፈት ቤቱ አስታውቋል። ደረቅ ቆሻሻን በድጋሚ የምርት ሂደት በማሳለፍ መልሶ ጥቅም ላይ የሚውል ፕሮጀክት ለመጀመር ጥረት መጀመሩንም ጽህፈት ቤቱ ጠቁሟል። ወንዲ ፍራ ዘውዴ ተጨማሪ ያለው። እኚህ እናት ቆሻሻን ለማስወገድ በዚህ ልክ እየጣሩ ነው። የሆነ አካል እየጠበቁ እንደሆነ ስናቅ በካሜራችን ወሰድ ያደረግ ናቸው። በመርኩዛቸው ተደግፈው መዳበሪያቸውን ይጎትታሉ። ውበት፣ ጽዳት በእናቶች ልብ ውስጥ አለ። አሁን ተኝቼ ነበር። ግሪና ሲያንኳኩ ነው። ተነስቼ እንትን በር ከፈትኩ። ሳያቸው ቆሻሻው ልጅ የወጣ በማዳበሪያ ያስቀምጣለሁ። መኪና ሲመጣ በመኪናን የማስወሰደው። ከተማችን ብትጸዳን በጤና አኳያ አስፈላጊ ነገር ነው። አዎ። የሚጠብቋቸው በከተማ አስተዳደሩ አካባቢ ጥበቃ ጽዳትና ውበት ጽህፈት ቤት አደራጅቷቸው ቤት ለቤት እየዞሩ በወር ሁለት ጊዜ የሚያጸዱትን ማኅበራትን ነው። አዲስ የተቋቋሙ ናቸው። ከተማቸውን እያገለገሉ ስለሆነ ደስተኛ ቢሆኑም ወደፊት ደግሞ መስተካከል የሚያስፈልጋቸውንም ነገሮችንም ጭምር ያነሳሉ። ቤት ለቤት እንዞራለን። እያንዳንዱ ቤት እያንዳንዱ ቤት እያንኳኳን ያወጡልናል። በር ላይ እንጭናለን፣ በጋሪ እንሄዳለን። ህብረተሰቡም በጣም እየተራዳን፣ ሁሉ ነገር ምንም ነገር እየገጠመን ነገር የለም። በስራችን በጣም ረክተን እየሰራን እንገኛለን ማህበረሰቡ ከውሃ ክፍያ ጋር ለቆሻሻ አወጋገድ አብሮ ክፍያ እንዲከፍል በማድረግ ባደራጀናቸው ማህበራት ቤት ለቤት የደረቅ ቆሻሻ አወጋገድ ሥራ ተጀምረዋል የሚሉት የደብረ ብርሃን ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት ጽህፈት ቤት ኃላፊ አቶ ደበ በሸቴ ናቸው። እያንዳንዱ ማህበረሰብ በወር ሁለት ጊዜ ቤት ለቤት አድሬስ እናደርጋለን አድሬስ በምናደርግበት ጊዜ ቆሻሻዋ በሙሉ ተከማችታ አካባቢው ላይ ማህበረሰቡ በማዳበሪያ እያደረገ ያስቀምጣል። የኛ የተደራጁ ማህበራቶች ደግሞ በአምስቱም ክፍለ ከተማ የተደራጁ ስለሆኑ ቆሻሻውን አንስተው በተገቢ ቦታ ላይ የማስቀመጥ ስራ እየሰራ ያለ ነው። እነዚህ ማህበራቶች በጥቅል አምስት ማህበራቶች ናቸው። መቶ ስልሳ ሦስት የሰው ኃይል አለ። ጫጫ ነው ጨምሮ ማለት ነው ትኩረት አድርገው የሚሰሩት የውሃ ቆጣሪ ያላቸው በዚህ ውስጥ ለብዙ ወጣቶች የስራ እድል በነገራችን ላይ አንድ የምንቀጥረው ደግሞ ስተኛ ወደ 6278 ምናምን አካባቢ ነው። ደግሞ አቶ ደበበ ሸቴ በደረቅ ቆሻሻ አወጋገድ ስርዓት ላይም እንደሚሉት ባደራጀናቸው ማህበራት ደረቅ ቆሻሻን በየክፍለ ከተሞቹ ስናስወግድ ማህበረሰቡ የሚጠበቅበትን ኃላፊነት መወጣት እንዳለበትም አንስተዋል። ከተማን ንጹህ ማድረግ ካሰብን ሁላችንም የጋራ ስራ አለብን። ትራንስፈር ስቴሽኖች አሉ። እዛ ትራንስፈር ስቴሽን ላይ ማድረስ ያስፈልጋል። ከከፋ ካልሆነ ግን በራቸው ላይ አዘጋጅተው ተሽከርካሪዎች በሚመጡ ጊዜ ለተሽከርካሪዎች ማቀበል፣ ለከተማዋ አንድ ራሱን የቻለ አስተዋጽኦ እያደረግን ነው በሚል መወሰድ አለበት። ማህበራቱም በቂ የመኪና አቅርቦት ቢኖር ለእኛም ለሥራ ምቹ ነው የሚል ጥያቄያቸውንም አንስተዋል። ከዚህ ጋር ተያይዞም አቶ ደበበ እንደሚሉት ዘላቂ በሆነ መንገድ ደረቅ ቆሻሻን ለማስወገድ የሚያስችል ስርዓት ለመዘርጋት ከድርጅቶች ጋር ውለታ ተጀምሯል ይላሉ። በዚህን ጊዜ ሰፋ ያሉ ተሽከርካሪዎች የማግኘት እድልም እንዳላቸው ተናግረዋል። አፍሪኮም የሚባል ድርጅት እኛ ከተማ ላይ ቆሻሻን መልሰን መጠቀም የሚል ፕሮጀክት አዘጋጅቷል። አሁን ቆሻሻኛ ከተማ በጣም መጥፎ ይመስላናል እንጂ ከትንሽ ቀናት በኋላ ቆሻሻኛ ከተማ ብርቅ ነው። ለምን ኮምፖስት የሚያዘጋጅ ትልቅ ድርጅተኛ ከተማ አዳማ ላይ እየሰራ ነበረ። አዲስ አበባ ላይ አሁን እየሰራ ያለ ትልቅ ድርጅት አለ። ያ ከዚያ ድርጅት ጋር ውለታ እየተዋዋልን ነው። ከተማ አስተዳደሩ በሚያስቀምጥለት መሰረት፣ በተዋዋለ ውል መሰረት ቆሻሻን እንደገና የመጠቀም ስራ እንሰራለን። የተለያዩ ተሽከርካሪዎችን ሰፖርት ያደረገና በጋራ ከተማችንን እነሱ ማድረግ እንችላለን። ተመልካቾቻችን ዜናዎቻችን ቀጥለዋል። ወደ ማናቸው የዜና አምዳችን እናመራለን። የሀገር ፍቅር ስሜታቸው ከስሜት ባለፈ በእውቀት ላይ የተመሰረተ ነበር። ሀገራቸው ጥንታዊ ሀገር መሆኗን፣ ነፃነቷንም ጠብቃ ማቆየቷን ለሚያገኙት ሁሉ ያስረዱና ይናገሩ ነበር። የአንድ ሀገር አስተዳደርና እድገት ሊጎለብት የሚችለው የተጠናከሩ ድርጅቶች ሲኖሩት መሆኑን በመገንዘብ ለዚህም መሰረት የሆኑ ትልልቅ ስራዎችን የኢትዮጵያ ጠቅላይ ሚኒስትር በነበሩበት ወቅት ሰርተዋል። የክቡር ጸሐፊ ትዕዛዝ አክሊሉ ሀብት ወልድን የህይወት ታሪክ ሰላማዊት ነጋ እንደሚከተለው አዘጋጅተዋለች። ክቡር ጸሐፊ ትዕዛዝ አክሊሉ ሀብተወልድ ካለቃ ሀብተወልድ ካፕቴንህና ከወይዘሮ ያደግድጉ ፍልፍሉ መጋቢት 5 ቀን 1904 ዓ ም ተወለዱ። እርሳቸው ከመወለዳቸው 12 ቀን በፊት ማለትም የካቴት 23 1904 የአራዳ ጊዮርጊስ የህንፃ ስራ ተፈጽሞ በዓሉ በልዩ ሁኔታ ተከበረ። በአቤቱ እያሱ ዘመን ወደዚህ ምድር የመጡት አክሊሉ የሰገሌ ጦርነት ጊዜ የአምስት ዓመት ልጅ ነበሩ። አቤቱ እያሱ በዘመናቸው አምስቱን ደንቦች ባሻሻሉበት ዓመተ ምሕረት የተወለዱት አክሊሉ የአማርኛ ትምህርታቸውን በራጉኤል ቤተ ክርስቲያን አጠናቀዋል። የአንደኛ ደረጃ ትምህርታቸውን ፈጽመው የሁለተኛ ደረጃ ትምህርታቸውን በግብጽ ሀገር በሚገኘው የፈረንሳይ ሊሴ ትምህርት ቤት ከተማሩ በኋላ የዩኒቨርሲቲ ትምህርታቸውን ለመቀጠል ወደ ፓሪስ ሄዱ። በፓሪስ ዝነኛ በሆነው የሶርቦርን ዩኒቨርሲቲ በህግ ተመርቀዋል። ጃንሆይ ይህንን ያክልሉን የወጣትነት ጥረት በወጉ ካጤኑ በኋላ በጄኔቭ የኢትዮጵያ ዴሌጌሽን ዋና ጸሐፊ ያደረጓቸው በመቀጠልም በኢትዮጵያ ኤምባሲ ውስጥ በፕሬስ አታሽነት መስራት ጀመሩ። ጣሊያኖች በኢትዮጵያ ህዝብ ላይ ይፈጽሙት የነበረውን ግፍ ለመላው ዓለም በማሳወቅ ባደረጉት ትግል ኢትዮጵያ የአውሮፓውያንን ድጋፍ እንድታገኝ ከፍተኛ አስተዋጽኦ አድርገዋል። በሀገር ጉዳይ ድርድር የማያውቁት ጸሐፊ ትዕዛዝ አክሊሉ ሀብተ ወልድ ለፈረንች የሚገዛ ልብ አልነበራቸውም። ከፈረንሳይ ጥልቅ የህግ እውቀት ቢቀስሙም በሀገራቸው የመጣን ግን እንዲህ እንደ ዋዛ አይመለከቱትም። ይህን የሀገር ፍቅር ስሜት ደግሞ ከባለውለታቸውና ታላቅ ወንድማቸው ከመኮንን ሀብተ ወልድ የወሰዱት ነበር። ከ1934 በኋላ ባንክ በሀገራችን በዘመናዊ መልክ ሲመሰረት እንግሊዞች እጃቸው ነበረበት። በተለይ ብሔራዊ ባንክ ሲመሰረት እንግሊዞች ሙሉ በሙሉ በራሳቸው ቁጥጥር ስር የማድረግ ግብ ነበራቸው። እንዲህም ሲባል ዋና ጽህፈት ቤቱን እንግሊዝ፣ የቦርድ ኃላፊዋን ደግሞ የእንግሊዝ ንግስት የማድረግ ግብ ነበር፣ የእንግሊዝ ዋና ፍላጎት የባንኩ ዋና ጽህፈት ቤትና የባንኩ የቦርድ አባላት በሀገራችን ሰዎች በኢትዮጵያውያን እንዲሆን ያስረዱት አክሊሉ ነበሩ። ክቡር ጸሐፊ ትእዛዝ አክሊሉ ጠቅላይ ሚኒስትር በነበሩበት ወቅት የአንድ ሀገር አስተዳደርና እድገት ሊጎለብት የሚችለው የተጠናከሩ ድርጅቶች ሲኖሩት መሆኑን በመገንዘብ ለእነዚህ መሰረት የሆነውን ህገ መንግስት ተሻሽሎ እንደገና እንዲወጣ፣ የፍታ ብሔርና የወንጀል መቅጫ ህጎች፣ የጠቅላይ ሚኒስትርና የሚኒስትሮች ስልጣንና ተግባር የሚወስን ህግ የዳኞች ሹመትና የፍርድ አሰጣጥ ነጻነት ህግ፣ የአሰሪና ሰራተኛ ግንኙነት ህግ፣ የመንግስት ሰራተኞች የጥሮታ ህግ፣ አገር አገዛዝ ደንብ፣ የውትድርና አገልግሎት ህግ፣ ሌሎችንም የአስፈጻሚ መስሪያ ቤቶች የስራ ሂደት የሚያፋጥኑና ስነ ስርዓት የሚያስይዙ ህጎች እንዲወጡ አድርገዋል። በልማቱ መስክ የሁለተኛውና የሶስተኛው አምስት ዓመት ፕላን እንዲዘጋጅ የህብረተሰቡ የስራ ፍላጎት ከፍ እንዲልና የስራ አጥ ቁጥር እንዲቀንስ በሰጡት አመራርና ባደረጉት አስተዋጽኦ በመንግስትና በግል ክፍለ ኢኮኖሚ ይገኝ የነበረው ምርት የሀገሪቱን የውጭ ምንዛሬ ክምችት በማሳደግና የሀገር ውስጥ ፍላጎትን በማርካት ረገድ ትልቅ አስተዋጽኦ ነበራቸው። ኢትዮጵያ ሀገራችን በአሁኑ ትውልድ ዘመን ውስጥ በማናቸውም ክፍል ያደረገችው ከፍተኛ የመሻሻል እርምጃ በብዙ ሺህ ዓመታት በሚቆጠር ታሪኳ ውስጥ አይነተኛ ስፍራ ይዞ የሚኖር ነው። በ1950 ዓ ም የብላቴን ጌታነት በ1953 ዓ ም ደግሞ የጸሐፊ ትእዛዝ ማዕረግ ተሰጥቷቸዋል። ከኢትዮጵያ መንግስት የንግሥተ ሳባ፣ የስላሴ፣ የዳግማዊ ሚኒሊክ ና የኢትዮጵያ የክብር ኮከብ ኮርዶን ኒሻን ተሸልመዋል። እንዲሁም ከኢትዮጵያና ከሌሎች 29 ሀገሮች በጠቅላላው ከአርባ በላይ ኒሻኖች ተበርክቶላቸዋል። ኢትዮጵያ የወገንና የቡድን መከፋፈል የሚያስፈልጋት አይደለችም። አክሊሉ በእንግሊዝና በጣሊያን ተሸንሽና የነበረችውን ሀገራቸውን ረዥም ዓመት የፈጀ ዲፕሎማሲያዊ ጥረት በማድረግ አንድ ያደረጉ ታላቅ ዲፕሎማት እንደነበሩ በአምባሳደር ዘውዴ ረታ የተጻፈው የኤርትራ ጉዳይ የተባለው መጽሐፍ ስለእኚህ ሰው ታላቅ ተጋድሎው በሰፊው ተዘርዝሮ ይገኛል። በተለያዩ የስራ ኃላፊነቶች ሀገራቸውን ያገለገሉት ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ በጊዜያዊ ወታደራዊ አስተዳደር ደርግ ህዳር 14 ቀን 1967 ዓ ም በተፈጸመባቸው የግፍ ግድያ በተወለዱ በ62 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሰዋሰውና የአምባሳደር ዘውዴ ረታ የኤርትራ ጉዳይ መጽሐፍ የመረጃ ምንጮቻችን ናቸው። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። በተለይም ሰለሞን ታቀርባቸዋለች። በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ከዓለም የማስተሳሰር አቅም ማጠናከር ስትራቴጂካዊ ጠቀሜታ አለው ሲሉ የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ ተጀምሯል። የፎረሙ አካል የሆነና በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ላይ ያተኮረ ውይይት ተደርጓል። በውይይቱ ላይ የገንዘብ ሚኒስትሩ አህመድ ሺዴ፣ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የአየር ማረፊያው ግንባታ አጋር የሆነው ዓለም አቀፍ አማካሪ ድርጅት ዳ ዶክተር አልሃንዳሳህና የግንባታው ከፍተኛ አማካሪ የሆነው ዓለም አቀፍ ተቋም ኬፒኤምጂ ተወካዮች ተገኝተዋል። አየር ማረፊያው ከአውሮፓ ኩባንያዎች ጋር ኢንቨስትመንትና አጋርነትን የሚፈጥር ትልቅ እድል መሆኑም ተገልጿል። የገንዘብ ሚኒስትሩ ዓለም አቀፍ ደረጃውን በጠበቀ ሁኔታ የሚገነባው አየር ማረፊያ ለውጥ ለማምጣት ብልጽግናን ለማረጋገጥና ዓለም አቀፍ ትስስርን ለማጠናከር ስትራቴጂካዊ ጠቀሜታ አለው ብለዋል። የኤርባስ በአፍሪካ ኃላፊ ፌዴሪኮ ቡልቶ ኩባንያው ከኢትዮጵያ አየር መንገድ ግሩፕ ጋር ያለውን ትብብር ለማጠናከር እንደሚሻ ገልጸዋል። የቢሾፍቱ ዓለም አቀፍ አየር ማረፊያም የኢትዮጵያ አየር መንገድ እንደ ኳታር አየር መንገድ ዓለምን የማስተሳሰር ትልቅ አቅም እንደሚፈጥርለት ተናግረዋል። የውይይቱ ተሳታፊዎች የአየር ማረፊያ ግንባታውን አስመልክቶ ጠቃሚ ግንዛቤ ማግኘታቸውም ተገልጿል። የአውሮፓ ባለሀብቶች በአየር ማረፊያው ግንባታ ለመሳተፍ ፍላጎት ያሳዩበት መድረክ መሆኑንም የገንዘብ ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ ላይ አመላክቷል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልዳ ኢትዮጵያውያን በሀገር ልማትና ኢንቨስትመንት አማራጮች ተሳታፊና ተጠቃሚ ማድረግ የሚያስችሉ ስራዎች ላይ ትኩረት መደረጉን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። የታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅ ዲያስፖራው ያለውን ሀብትና እውቀት ተጠቅሞ ለሀገር ኢኮኖሚ የገጽታ ግንባታ እንዲያውል መነሳሳትን የፈጠረ መሆኑንም ጠቅሰዋል። በእንግሊዝና ሰሜን አይርላንድ የኢትዮጵያ አምባሳደር ብሩክ መኮንን እንዳሉት ትውልዳ ኢትዮጵያውያንና ኢትዮጵያውያን በሀገራቸው ልማትና በተለያዩ ዘርፎች ድጋፎቹን እያደረጉ ይገኛሉ ብለዋል። ኤምባሲው ከዲያስፖራው ጋር በመቀናጀት ለሀገሪቱ ልማትና እድገት መሰረት የሚሆኑ ስራዎችን በማከናወን ረገድ የበኩሉ ሚና እንዲወጣ ለማስቻል ሲሰራ መቆየቱንም ገልጿል። በዱባይና ሰሜን ኤሚሬትስ የፌደሪ ኮንሱል ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አስመላሽ በቀለ ጽህፈት ቤቱ በኤሚሬቶች ለሚገኙ በርካታ ዜጎች አገልግሎት እየሰጠ ይገኛል ብለዋል። በዱባይና በሰሜን ኤሚሬቶች ያሉ ዜጎች በሀገራቸው ልማት የላቀ ተሳትፎ እንዲያደርጉ ከኢትዮጵያ ኮሚኒቲ ማህበር ጋር በመሆን እየተሰራ መሆኑንም ጠቁመዋል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በበኩላቸው በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሀገር ልማት የበኩላቸውን አስተዋጽኦ እያደረጉ ናቸው ብለዋል። ኢትዮጵያ ከፈረንሳይ ኩባንያ ኤሌክትሪሲቲ ደ ፍራንስ ወይም ኢዴፍ ጋር መካከለኛ የኃይል መስመር ዝርጋት አቅምን ለማሳደግ የሚያስችል ስምምነት ተፈራርማለች። በኢትዮጵያ አውሮፓ ኢንቨስትመንት ፎረም ላይ ተሳትፎ እያደረጉ የሚገኙት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ስምምነት ባካሄዱበት ወቅት እንደተናገሩት ስምምነቱ በስልጠናና ቴክኒክ ላይ አብረው ለመስራት የሚያስችል ነው ብለዋል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንደገለጹት በስምምነቱ ያረጁ መካከለኛ የኃይል ማስተላለፊያ መስመሮችን በመቀየር ማስከበር ደህንነቱ የተጠበቀና አስተማማኝ የኔትወርክ ጥገናን በማድረግ የኤሌክትሪክ ኃይልን በዘመነ መልኩ ወደ ኢንዱስትሪዎች ለማድረስ ያስችላልና ያሉት ስምምነት ተግባራዊ ሲደረግም የቴክኒክ አቅምን በማሳደግ የኢትዮጵያን የኃይል ዘርፍ የዘመናዊነት ጉዞ ይበልጥ ወደፊት የሚያራምድ ነውም ብለዋል። በኢትዮጵያ የመካከለኛ ኃይል ማስተላለፊያ መስመሮች ከ ዓመታት በላይ ያገለገሉና ያረጁ በመሆናቸው አስተማማኝ ኃይል ለማስተላለፍ የሚያዳግቱና ና ለአደጋ የሚያጋልጡ ስለመሆናቸውም አቷኗር ተናግረዋል መረጃው የኢቢሲ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው፣ የዕለቱ ዜናችን የእስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ሰላም።